የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳሉ ወይ፣ እስከዛስ ምን እናርግ፣ እንደ በትልቁ ደሞዝ መጨመር ባይቻል እንኳን ምን እናርግ የሚለው ነው። ከዛ ጋር በተያያዘ ነው በትምህርት ሚኒስቴር እና ከዩኒቨርስቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ የጀመር ነው። ተስፋ አረጋለሁ፣ እስከሚቀጥለው ዓመት ይደርሳል። ያ የምናስበው ጀስ ሲምፕሊ እንደው ቤት እንኳን ለመስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ከፋይናንስ ሲስተሙ ጋር መምህራንን ማቆራኘት ይጠቅማል ይጠቅማል በሚል ነው። እሱን እናረጋለን። ሆፕፉሊ የአገሪቱ የኢኮኖሚ ሁኔታም እየተሻሻለ ሲሄድ ለመምህራን ቢያንስ መምህራን በአስተማሪነት ደግሞ ሀብታም አይሆኑም ልጆቻቸውን ማብላት ማስተማር የሚችሉበትን ያህል እንትን እንኳን መስጠት ካልቻል ዜን በዘላቂነት ችግር ውስጥ እንገባለን። የዚህ የዚህ እንትን ግልጽ የሆነው አንዱ የችግር ማሳያ የመምህራን እጥረት ነው። ሲግኒፊካንት የሆነ የመምህራን እጥረት አለ። ወደ መምህርነት ሙያ ለመግባት የሚያስቡት ቅድም ተብለዋል። ይህ ሁላችን የምናውቃቸው ናቸው። አዲስ ነገር አይደለም። በትምህርታቸውም በጣም ደካማ ግሬድ ያመጡ ናቸው፣ በጣም ብዙ። እንደዛም ሆኖ እንትን የለም መምህራን የሉም። አይ ቲንክ የትምህርት ባለሙያዎች በቅርብ አሰስ ባደረጉት እስከ መቶ ሺህ እና ከዛም በላይ መምህራን እጥረት አለብን፣ ኤን እየጨመረ የሚሄድ ሶ፣ ይህንን ቢያንስ በአጭር ጊዜ እንዴት እንፈተዋለን የሚል ብዙ ውይይቶች ሲደረጉ ቆይተው ነው አይ ቲንክ አቶ ዋን ፖይንት ተስፋ የምናደርገው በዚህ ዓመት ከቻልንና እና ለሚቀጥለው ዓመት ተግባራዊ ማድረግ ከቻል ጥሩ ነው። ካልቻልን ግን ዴፊኒትሊ በ2019 የምንጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ይሄ ድሮ ዩኒቨርሲቲ ተማሪዎች እንደ እኔ እድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች ሶስተኛ አመት ሲጨርሱ አራተኛ አመት ከመግባታቸው በፊት ለአንድ ዓመት